የሰሞኑ የፕሮቴስታንቶች ቻሌንጅ ነው፣ አትደንግጡ ኢየሱስ ቤዛ ነው የሚል ማለት ነው። አዎ ኢየሱስ ክርስቶስ ቤዛ ነው አንደነግጥም። ነገር ግን የምናነሳቸው ነጥቦች አሉ። የመጀመሪያው ኢየሱስ ቤዛ ነው የሚለውን የዓለም ቤዛ ነው የሚለውን የምትቀበሉ እንዳላችሁ እናቃለን። የማይቀበሉትንስ ለእነሱ ወንጌልን ሰብካችሁ ነው ወይ? ምክንያቱም አጠገባችሁ ለተመረጡት ነው የሞተው ለዓለም ሁሉ አልሞተም የሚሉ ስላሉ፣ ለዓለም ሁሉ አልሞተም ማለት ለሰው ልጆች ሁሉ አልሞተም፣ ለሚድኑት አስቀድሞ ለተወሰነባቸው ነው የሚሞተው ብለው የሚያምኑ ስላሉ ማለት ነው። ሁለተኛ ማነሳላችሁ የፕሮፋይል ያደረጉት አይታችሁታል፣ እና ስዕሉን ኬታ መጣችሁ? ምክንያቱም ይሄን ነገር እኛ ጋ መታችሁ ስለምጠይቁ፣ እኛ ደግሞ ሲንጠይቃችሁ አንዳንዶቹ አይ ፊልሙን የተወነው የአክተሩ ነው የሚሉ አሉና የአክተሩን ፎቶ የኢየሱስ ፎቶ ነው ብላችሁ ነው ታዲያ ያረጋችሁት ወይስ ምን ሊያሳይላችሁ? እግዚአብሔር ደግሞ አተሳቢም ብሏል ትላላችሁ ታዲያ የትኛው ነው ልክ? እና ይችን ደግሞ በጨዋነት አይ አንሰግድለትም እኮ እንዳትሉኝ፣ ትሰግዳላችሁ አይደለም። እኔ ጥያቄ የኔ ጥያቄ ስዕሉን ከየት አመጣችሁት? በየትኛው የመጽሐፍ ቅዱስ ጥቅስስ መሰረት ነው ፕሮፋይል ያደረጋችሁት ወይንም ደግሞ ይገልጽልኛል ብላችሁ ያሰባችሁት የሚል አነስ ያለች ጥያቄ ያለን፣ በጨዋነት እንደምትመልሱ ተስፋ እናደርጋለን።